ቢያዝዋት እንዳለ እንድናሳውቅ መቶ ምናምን አስገቡኝ መቶ ሁለ አስገቡኝ። በቃ ችግር እንዳትጨነቁ ብዙም እንዳትጨነቁ እንደ አንቺ እኔ እኔ ግን ማርያም መቶ ከገባው እኔ ማንም

ጋላሪ ሞልቶልናል። ጋላሪ በሞላ የለም። እንደ ብሩክ ነው። እንደዚህ ነበር ባለፈው። ምንም የለውም። አስራ አምስት ከአስራ አምስት

ማርያምን ዌልካም ማይ ዩዘር ማይ ቢክሲስት